በስማም ወወልዶ መንፈስ ቅዱስ አህዶ አምላክ አሜን። በጀርመንና አካባቢው ሀገረ ስብከት ሊገዛ ለታሰበው ገዳም በሙኑስተር አካባቢ አሁን ሙኑስተር ከተማ እንገኛለን። በሙኑስተር ከተማ አዘጋጅ ኮሚቴዎችን ስለነበረው ሁኔታ በዚህ በ17 እና ሜ 17 ና 18 ጉባኤ ነበርና ያንን አስመልክተን መረጃ እንጠይቃቸዋለን። አጠር ያለ መረጃ ነው ይሰጡናል እነሱ። ስማችሁን የነገራችሁን፣ በትናንትናና ዛሬ ጉባኤው እንዴት ነበር? እንዴት አገኘኸው? ሚኪ፣ ካንተ ልጀምር። እሺ፣ አመሰግናለሁ ለዚች ጊዜና ለዚህ ሰዓት ላደረሰን እንደዚሁም ላሰብነው እንደዚህ አይነት ድንቅ ነገር ላደረገልን ለእግዚአብሔር ለሉር እግዚአብሔር ክብር ምስጋና ይገባል። በእውነት በዚህ ኮሚቴም ያው ወደ አስራ አንድ አለ። ይሄም ኮሚቴ ተግቶ ሌት ተቀን ጥሮ ይሄ የስራ ድርሻውን በመውሰድ እንደዚህ ላማረ ነገር ላሰብነው ላቀድነው ትልቅ ግብ ነው ያገኘ ነው። ለዚህም ያው በሚዲያውም ተላልፏል፣ ቀጣይም ዌብሳይት ላይ ይተላለፋል። ዛሬም እንግዲህ ወደ መቶ ሀያ ሶስት ሺህ ተገቢ ሆኗል ማለት ነው። ይሄ እንግዲህ ከንብረት ሽያጭም ከምግብ ሽያጭ፣ ከሌሎች ውጭ ነው ማለት ነው። ያ ደግሞ እንግዲህ ቀጣይ ላይ በጨረታውም በንብረት ሽያጩም አጠቃላይ ያለውን ደምረን የምናሳውቅ ይሆናል። ለዛሬው ግን በእውነት ሪከርድ ሰብረናል ማለት ነው። በጣም ደስ ብሎናል። እጅግ በጣም የሚያስደስት ነበር። ትላንትም የገዳም ጉብኝት ነበረ። በገዳም ጉብኝት ላይም በጣም በነቂስ ብዙ ምእመን መጥቶ ነበር። በዚህም የሙንስተርና የዲዞልዶርፍ ምእመናት አባላት እንደዚሁም ገዳምን የሚጎበኙትን ሰዎች በማመላለስ አርፍደዋል ከዱልመን ሆፕትባኖፍ ወደ ገዳሙ በማምጣት እንደዚሁም ከፕሮግራሙ ካለቀ በኋላ ከገዳሙ ወደ ዱልመን ሆፕትባኖፍ በማድረስ ትልቅ አስተዋጽኦ አድርገዋል። እንግዲህ ለዚህ ዳር ላደረሰን በእውነት ክብር ምስጋና ይገባል። እኛ ለዚህ እንበቃለን ብለን ሳይሆን እሱ በፈቀደውና በቸርነቱ እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። አመሰግናለሁ። አሜን። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ማን እንበል? እኔ ታሪክ እባላለሁ። ከአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከዱስልዶርፍ ነው የመጣሁት። ከዛ ተውክየ ትናንትና የዛሬውን ውሎ ድካሙ እንዴት ነበር? ምን አይነት ስሜት ተሰማ? በጣም ደስ የሚል ነው በእውነት ድካሙ መጨረሻ ላይ የሚታየው ደስታ ድካሙን በሙሉ ነው የሚሸፍነው። ነው እና ከጠበቅነው በላይ እኔ በምግብ ዝግጅት ክፍል ውስጥ ነው የምሳተፈው በጣም ጥሩ ምግብ ተሰርቶ በጥሩ ሁኔታ ከምንጠብቀው በላይ ነው። የህዝቡ መሳተፍም በሁሉም ነገር እጅግ በጣም ተደስተናል። ደግሞ እግዚአብሔር የጀመረውን መቼም እንደሚጨርሰው እርግጠኛ ነን። እግዚአብሔር ደግሞ ፍጻሜውን ያሳምርልን። እግዚአብሔር ይስጥልን። እናመሰግናለን። እናንተም በመሀላችን ስለተገናኛችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። የበረከት አገልግሎት ያደርግላችሁ። አሜን። እሺ፣ ቀጣይ ማን እንበል? ወንድሜ ስሜ ሰለሞን ታደሰ ባላድነው። ያው የስራ አገልግሎት የነበረው እዚህ ጉዳይ ላይ የሽያጭ ክፍል ኃላፊ ነበርኩት እና አስተባባሪ ኮሚቴ። ያው እንደተባለው ወንድሞችን ብሎታ የተሰራው ስራ ጥሩ ስራ ነው። ያው ሰው የዘራው ነው የሚያጭደው። የደከምንበት ውጤት ጥሩ ውጤት ነበረ፣ ደስ ብሎናል። ሌላውም ስራ በእንደዚህ ምናስቀጥልና ያሰብነውን ጉዳያችን ጨርሰን እንደዚህ ደግሞ ተሰብስበን ደሳችን የምንገልጽበት ጊዜ እንደሚመጣ እርግጠኛ ነኝ። እናንተ ይህን ፕሮግራም አዘጋጅታችሁ ለዚህ ኢንተርቪው ስላቀረባችሁ ደስ ብሎናል። በቤተ ክርስቲያናችን ስም እናመሰግናለን። እግዚአብሔር ይስጥልን። እሺ ማንበል፣ አንተስ ወንድሜ ማንነ? እሺ እኔ እንግዳ ወርቅ ክብረት ይባላለው በዚህ በባታ ንግሥት ለማርያምና ሙንስተር በደብረ ኳ ክብት አቡነ ገብረ መንፈስ ቅዱስ ዱሰልዶርፍ በጋራ ማዘጋጁት ለገዳም የገቢ ማስገኛ ፕሮግራም ላይ በተለያዩ ዘርፎች ስንሰራ ቆይተናል። አሁን በተጠየቅነው መሰረት ትናንትና ጥሩ እንቅስቃሴ ነበረ። ውሎ ረጅም ቢሆን ብዙ ስራዎች ተሰርተዋል። ገንዘብ ማሰባሰብ ስራዎች ተሰርተናል። ግን ከዚህ በላይ ግንዛቤ በምእመናን አእምሮ ውስጥ አስከብተናል ማለት እንችላለን። የዚህ የገቢ አሰባሰብ ፕሮግራም የመጀመሪያው ዓላማ ገንዘብ መሰብሰብ ቢሆንም ከዚህ በኋላ ግን በቋሚነት የገዳምን አስፈላጊነት በጀርመን ማሳወቅ ማስረዳት፣ ያንን ሀሳብ በምእመናን አእምሮ ማስረጽ ነበረ። ይሄም ተሳክቶልናል ብለን እናስባለን። ምክንያቱም በጉብኝቱ ወቅት ከተለያዩ የጀርመን ቡንደስሽታት ከተለያዩ ከተሞች በብዛት ነበረ የመጡት እና ብዙዎች ገዳሙን ለማየት እድል አግኝቷቸዋል። የጉብኝት ጊዜ አጭር ነው። በእርግጥ ይሄ ነገር ደግሞ በቀጣይነት በአቢይ ኮሚቴው በገዳም አፈላላጊ የአቢይ ኮሚቴ እቅድ ተይዞለት በሚቀጥል ጊዜ ብዙዎች እንዲጎበኙ እድል የሚመቻች ይመስለኛል። ከዛ በተረፈ ግን እግዚአብሔር ይመስገን ማለት ነው። የምንወደው ብዙ ወንድሞች እህቶች ተሳትፈዋል። በከመን ሰለች እንዳይሉ ጊዜው ይሄ ፕሮግራም የተነደፈበት ጊዜ አጭር ከመሆኑ የተነሳ ብዙ እቅዶችን በፈለግነው መጠን ልናሳካ ባንችልም አሁን ግን ለአጭር ጊዜ ግብ ብለን እያስቀመጥናቸውን በሙሉ አሳክተናል። እግዚአብሔርን እናመሰግናለን። ለዚህ እድልም ለዚህም የበረከት ስራ ተሳታፊዎች እንድንሆን እድሉ ስለተመቻቸልን በእውነት እግዚብሔር እናመሰግናለን። እግዚብሔር ስ በጀርመንና አካባቢ ሀገረ ስብከት ሚዲያ ክፍል እዚህ አስተያየት ይህን ስለሰጣችሁ በጣም እያመሰገንን እንደ ሙንስተር ከተማ ደግሞ እናንተ ለአጥቢያው ለገዳሙ፣ ለሚገዛ ለታሰበ ቅርብ ናችሁ እና ያንን እንዴታያችሁት እና ደግሞ ሌላው ሁሉም እንደ ምመን በብዛት እዚህ አካባቢ ባሉት ከሆለን ዱስልዶርፍ በሚባለው አካባቢ ብዙ ምዕመን ተሳትፏል ማለት ይቻላል። እስቲ ይሄንን አንዳችሁ መልስልኝ። አዎ አዎ፣ ለጥያቄው እንግዲህ በዚህ ፕሮግራም ላይ ብዙ ተሳትፈን ብለን እናስባለን። ከሙንስተርና ከዲዞልዶርፍ ያው ዋና አዘጋጅ የዚህ የጉባኤው አዘጋጅ ኮሚቴ ነው ማለት ነው። ኮሚቴውም የተዋቀረው ከሁለቱ ነው ከሙንስተርና ከዱዝልዶርፍ ነው። ስለዚህ ሁለቱ ቤተክርስቲያናት ያው ተሳትፈዋል ሙሉ በሙሉ ማለት ነው። ከዚህ ውጭ ግን በኮለን በኩልም ያው ተሳትፈዋል እንደዚሁ፣ ያው በግልም በመዘምራንም በኩል ነው እንጂ እንደ ኮሚቴነት ተዋቅረው ግን የተሳተፈ የለም። ከዚህ ውጭ ያው በቢለፈልድም አካባቢ ያሉ ኦስና ብሩክም በብሪመንም የየራሳቸውን አስተዋጽኦ አድርገዋል። በሕፃናቱ በኩል የምግብ የጠፋጭ ነገሮችን በማምጣት በሃኖቨር በኩል ያሉ ማለት ነው። ሁሉም ተሳትፈዋል እና ከሞላ ጎደል ያው በዚህ አካባቢ ኖርድራይን ወስት ፋለን ያሉ አጥቢያ ቤተክርስቲያናት ተሳትፈዋል ብለን ነው የምናስበው ከሞላ ጎደል። በዋናነት ግን ያው ሁለቱ ደብር ናቸው ማለት ነው ኃላፊነቱን ወስደው ይሄንን የመሰለ ድግስ ደግሰው ያው እንግዶቻችንም የሸኘ ነው። ይሄ ገቢም ታላቅ ገቢም እንዲገኝ የተደረገው በዚህ በሁለቱ ጉባኤ አዘጋጅነት ነው ማለት ነው። እሺ፣ እግዚአብሔር ይስጥልኝ አብሮ ይስጥልኝ። ሌላው እንግዲህ ቀረ የምትሉስ ነገር ካለ እስቲ። አዎ፣ ሌላው ደግሞ የኛን ጉባኤ በጣም ለየት የሚያደርገው ብፁ አባታችን፣ ኦኬ፣ እሳቸው ኃላፊነትም ቢሆንም አባ ገብረ ኪዳን መምህር ተገኝተው በመሀከላችን በእውነት በቃ አጥንት የሚሰብር ትምህርት አስተምረውን፣ እሳቸውንም በፊት ለፊት ለማየት በመታደላችን እግዚአብሔር እናመሰግናለን። በጣም ትልቅ ነገር ነበረ። ሰውም ከሆላንድ ከሉክስምቡርግ፣ ከሌሎችም አካባቢዎች ብዙ ህዝብ መጥቶ ነበረ። እጅግ በጣም ደስ የሚል ተሳትፎ ነው የተደረገው። አሁንም ደግሞ እንግዲህ ይቀጥላል ይሄ ብለን እናስባለን። ለእናንተም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን። እግዚአብሔር ይስጥልን። እንግዲህ ፍጻሜውን ለማየት ያብቃን። በሀገረ ስብከቱ ሚዲያ ክፍል ከልባዊ ምስጋናችን እናቀርባለን። እግዚአብሔር ስጥልን። መልካም ጊዜ